ጤና ስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምሯል። በአጀንዳነት በቱሪዝም ልማት ላይ ያተኮሩ ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እመራለሁ። አብራችሁን ቆዩ። የቱሪዝም ኢንቨስትመንቱን ለማነቃቃት ሰፊ ስራዎች ይጠበቅብናል ሲሉ የቱሪዝም ሚኒስትር ዴኤታው ዶክተር እንደገና አበበ ተናገሩ። እንደ ማዕከላዊ ኢትዮጵያ ባሉ ክልሎች የቱሪዝም መዳረሻ ልማትን ለማስፋት ጥረቶች እየተደረጉ መሆናቸውም ተገልጿል። ይህ የተባለው የዓለም የቱሪዝም ቀንን ምክንያት በማድረግ ከሰሞኑ ወደ ማዕከላዊ ኢትዮጵያ በተደረገው ጉብኝት ነው። ድነሳ መንግስቴ ተጨማሪ ያለው። የቱሪዝም ሚኒስቴር የዓለም የቱሪዝም ቀንን ምክንያት ያደረገና የዘርፉን ባለድርሻ አካላት ያሳተፈ የቱሪዝም መዳረሻ ስፍራዎች ጉብኝት በማዕከል ኢትዮጵያ ክልል ከሰሞኑ አድርጓል። ወደ ስፍራው ያቀነው ጋዜጠኞች ቡድን ከተመለከታቸው የክልሉ የቱሪዝም ጸጋዎች መካከል ሀምበሪቾ 777 ተራራና ሌሎችም የሚገኙበት የሀድያ ዞን መዳረሻዎቹን ምን ያህል እያለማ ነው ስንል ለዞኑ ዋና አስተዳዳሪ አቶ አረጋሸቱ ጠይቀናል። ለምሳሌ አንበሪቾን ሊጎበኝ ነው የሚመጣ ሰው፣ ማንኛውም አንበሪቾ ለማጎብኘት የሚወጣ ሰው ከዱራሜ ከተማ በ8 ኪሎ ሜትር ምቹ በሆነ መንገድ ክረምትን በጋም ማመላለስ በሚያስችል መንገድ አንበሪቾ መድረስ ይችላል ማለት ነው። 8 ኪሎ ሜትር ከዱራሜ ከተማ ተነስቶ ከመጣ በኋላ አንበርቾ ላይ ያለውን ተፈጥሮ፣ የተሰራውን ሰው ሰራሽ የቱሪስት መስህቦች ለማጎብኘት የሚያስችሉ በዚህ መንገድ የተሰሩ መጀመሪያ የመጀመሪያ ሰባት ሰባ ሰባት ደረጃዎች ተሰርተዋል። ሌላ ደግሞ ሌላ ሰባት ሰባ ሰባት ደረጃዎች ሰርተዋል። ከዚህም ባለፈ የተራራው ከፍተኛ ቦታ ድረስ እስከ 3058 ቦታ ለመድረስ የሚያስችል መንገድ ሰርተዋል ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ በጫካ ውስጥ እየዞሩ ጉብኝት ለማድረግ የሚፈልጉ ሰዎች የእግር መንገድ ተሰርቷል፣ ወክዌ ተሰርቷል። ስለዚህ በዛ በወክዌ ገብቶ በሌላ መንገድ አልፎ መሄድ ይችላል ማለት ነው። ከዚህ በተጨማሪ የአካባቢውን ብሔረሰብ የአካባቢውን ህብረተሰብ ታሪክ ባህል፣ የሚያሳዩ የቱሪስት መስህቦች ለምተዋል። የክልሉ የባህልና ቱሪዝም ቢሮ ኃላፊ አቶ ሳሙኤል መንገሻ የክልሉን የቱሪዝም ሀብቶች አልምቶ ሰፊ የገቢ ምንጭ ለማድረግ በጥናት የተመሰረተ ስራ እየተሰራ ነው ይላሉ። ትላልቅ ደረጃ ልናለማ ለማ የሚችለው ሀምሳ አራት መስህቦች አሉ። ቅድሚያ ሰጠን ግን ወደ 13ቱን ለማልማት ስራ እየሰረናለን። ይህንን ያው ከአንድ አመት ምናልባት ከአንድ አመት ተኩል በኋላ ስትመጡ በተለየ ሁኔታ የለም ብዙ የቱሪስት መስህብ መሆን በሚችል ደረጃ የምናለማ ነው የሚሆነው ይህንን ደግሞ ማድረግ የሚያስችል የስትራቴጂ ተቀይሶ የክልሉ መንግስት ትልቅ ፎከስ ሰጥቶ እየሰራ ያለበት ሁኔታ አለ። በአፍሪካ ቀዳሚ ከሚባሉ የተፈጥሮና ሰውሰራሽ ሰራሽ የቱሪዝም መዳረሻዎች አንዷ የሆነችው ኢትዮጵያ ሀብቶቿን የመጠበቅ የመንከባከብና የማስተዋወቅ ስራዎች ይጠበቅባታል። ለዚህም ቢያንስ ዋና ዋናዎቹን ቅድሚያ ትኩረት ሰጥተን እየሰራን ነው የሚሉት ደግሞ የሚኒስቴሩ የቱሪዝም ፕሮሞሽን መሪ ስራ አስፈጻሚው አቶ ተሾመ ተክሎ ናቸው። ዓለም አቀፍ ቱሪስቶች ኢትዮጵያን እንዲጎበኙና የዓለም አቀፍ ቁጥሮችን የመጨመር ስራዎች ይሰራሉ። ከእነሱ የተለያዩ ኩነቶች ላይ ዓለም አቀፍ ኩነቶች ላይ መሳተፍ ነው፣ የተለያዩ ፋም ቱሮች ማዘጋጀት ነው እና ዓለም አቀፍ ቱሪስቶችን ማዕከል ያደረገ ነው። አንደኛው ፕሮሞሽን ሁለተኛ ፕሮሞሽን ደግሞ የአገር ውስጥ ቱሪዝምን ማበረታታት ነው። ስለዚህ የሀገር ቱሪዝም ማበረታቻ አካል የሆነው ደግሞ አሁን የምናደርገው የዛሬ ቀኑንም የሚመለከት ነውና ዜጎች ከቦታ ወደ ቦታ እየተንቀሳቀሱ አካባቢያቸውን እንዲጎበኙ፣ እንዲያቁ፣ እንዲተዋወቁ የእርስ በርስ ግንኙነቶችን እንዲያሳድጉ ለማድረግ የሀገር ውስጥ ቱሪዝምን ደግሞ የማበረታታት ስራ በሁለት ተከፍለን እየሰራ እንገኛለን። ማዕከላዊ ኢትዮጵያን እንዳብነት የወሰዱት የቱሪዝም ሚኒስትር ዴታው ዶክተር እንደገና አበበ መንገድን ጨምሮ በቱሪዝም መዳረሻ ልማት ላይ ቅንጅታዊ ስራዎች በትኩረት ይሰራሉ ብለዋል። ትንሽ ከፍ ያለ የመሰረተ ልማት ፍላጎቶች አሉን። መሰረተ ልማት ፍላጎቶቹን ደግሞ ከክልል መንግስታትና ከማዕከላዊ መንግስት ከፌዴራል መንግስቱ ጋር በመሆን ማሟላት ይጠይቃል። አንዱ የጉብኝቱ አላማ ምን አለው ምን የለውም የሚለው ነው። ምን አይነት አቅሞች አሉን፣ እንደዛን አቅሞች ደግሞ እንዴት አድርገን ወደፊት ኤክስፕሎር እናደርጋለን፣ እንዴት አድርገን እቅዶቻችን ውስጥ እናስገባለን የሚሉትን ለማየት ነው። እንደምታውቁት የመካከለኛው ዘመን የሁለት ሺህ እቅድ አልቋል። ስለዚህ ሁለተኛው መካከለ ያለኛ ዘመን እያሰብን ነው። እዛ ውስጥ ሊታቀዱ የሚችሉ ሊገቡ የሚችሉ ቅድሚያ ሊሰጣቸው የሚችሉ ፕራዮሪታይዝ የምናደርጋቸውን ስራዎች በዛውም የቫሉዊት ለማድረግ ስለሆነ እኛ ትልቅ ፖቴንሻል እንዳለው አይተናል። እነዛም ፖቴንሻሎች ግን በጋራ ማልማት ይፈልጋል። የቱሪዝም ሚኒስቴር በዚህ ዓመት ትኩረት ከሚሰጣቸው ጉዳዮች አንዱ የቱሪዝም አገልግሎት ልህቀት እንደሆነ ሚኒስትሯ ሰላማዊት ካሳ በጉብኝቱ መግለጻቸው ይታወሳል። ከዘመናት ቁጭት በኋላ አባይ ወንዝ ትሩፋቱን እየሰጠ ነው ሲሉ በታላቁ የህዳሴ ግድብ ላይ በማህበር ተደራጅተው አሳ የሚያሰግሩ ወጣቶች ተናገሩ። በግድቡ በተፈጠረው ሰው ሰራሽ ሀይቅ በቀን ከ14000 ኪሎ ግራም በላይ አሳ እየተመረተ ስለመሆኑም የግብርና ሚኒስቴር መረጃ ያመላክታል። አዲሱ ዳዊት ዝርዝር አለው። የኢትዮጵያውያን ቁጭት የወለደው እንዲሁም ተባብረውና ቅደው የዘመናችን አድዋ አድርገው የሰሩት ታላቁ የኢትዮጵያ ህዳሴ ግድብ የንጋት ሀይቅ ላይ ነው የምንገኘው። አሁን እንደምናየው በጣም የተንጣለለ የሀይቁ ክፍል ላይ ነው ያለ ነው። እንግዲህ አጠቃላይ የኢትዮጵያ ህዳሴ ግድብ ከ74 ቢሊዮን ኩቢክ ሜትር በላይ ውሃን በመያዝ ነው የሚገኘው ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን እራትም መብራትም ነው ሲባል በርካታ ማሳያዎችን መጥቀስ ይቻላል። እንግዲህ አሁን የምንገኝበት የሀይቁ ክፍል ደግሞ በርካታ ጸጋዎች አሉት። ከነዚህ መካከል አንዱ የአሳ ምርቱ ነው። እንግዲህ በዚህ አካባቢ በቀን ከ1450 ኪሎ ግራም በላይ አሳ ይመረታል። እንደምናየው በጣም ትልልቅ አሳ ነው እየተመረተ ያለው እንግዲህ አባይ በምንመለከተው መንገድ የአሳ ምርት በብዛት እየታፈሰበት የሚገኝ ሀብት ሆኗል። አሁን ለኢትዮጵያውያን ማለት ይቻላል። አሁንማ በጣም አት ነው። ኢትዮጵያ አባይ ይገደባል ሲባል አላመንም ነበረን። ግን አሁን መተን በአይን ስናይ ያው በጣም ነው ደስ ያለ ነው እና ደግሞ ያለ ምርትም በጣም አሪፍ ነው አልቅም፣ ለሀያ ዓመታት እራሱ ማለት ነው ቢሰራ ምንም ነገር አያልቅም ማለት ነው። በጣም ሰፊ ነው። የትም ቦታ የግድ ዞረ እንሰራለን ብንል ሀይቁ በጣም ሰፊ ነው። አባይ ማለት ነው። አሁን አሳ የጀመራን ከ2016 እስከ 2017 የጀመረን ነው። አሁን ግን ምርትም ያወጣ ነው የሰራን ነው። አሳ በጣም ጥሩ ነው። ከኛ አካባቢ እዛ ዚጋ በጣም ጥሩ የተገኘ ነው ምርት። ከኛ ጋር ዚጋ ስለተገድቦ ስለቆየ ምርት ጥሩ እያገኘን ነው። አሁን እስከ ዛሬ ድረስ እኛ ከመጣን ጥሩ ያገኘናለ ነው። በጥሩ ሁኔታ አሳ እየተገኘ ነው። አሰምርቱ አሁን እየጨመረ ነው እ በፊት አይደለም አሁን አሰምርቱ በጣም እየጨመረ ነው። አሁን ራሱ ሶስት አራት መኪና እየወጣ ነው። ይህኛው ቀረሶ ነው የሚባለው እንዲሁም ደግሞ ሌሎች የአሳ ዝርያዎችም በዚህ የሃይቁ ክፍል ውስጥ እየተጨመሩና ዝርያዎች እየተስፋፉ ያሉበት ክፍል ነው። ቀረሶ ብቻ ሳይሆን ናይል ማርች አለ። አሁን ለጊዜው ግን ናይል ፋርች አሁን አላወጠንም። ቅድሚያ ተጭኗል በመኪና ላይ ማለት ነው። እዚ ጋ ቢኖር ግን ልናሳይ ነበረን። ቢያንስ አሁን እዚ ጋ በብዛት እኛ የምንሰራው ናይል ፋርች ነው። ናይል ፋርች ና ቁርሶ ነው የምንሰራው እና ደግሞ ቢያንስ አንድ ኪሎ እስከ ሀምሳ ይመዝን እና ሀምሳ ና ከዛ በላይ ይመዘን እናወጣለን። እያወጣ ነው። እንግዲህ በዚህ ተደራሽተው የሚሰሩ ወጣቶችም አባይ ዘመናት ቁጭታችን ነበር። አሁን ላይ ደግሞ በእንደዚህ አይነት መንገድ ትሩፋት መሆኑ የስራ እድል መፍጠሩም ትልቅ ደስታ እና ትልቅ ስሜት የሚፈጥርልን ነው ሲሉ ነግረውናል። በጣም ከመጠን በላይ ደስታ ነው የሚሰማልኝ ማለት ነው። ለምን በጣም ተጓጉቼ የነበርኩትን መጥቼ ሲያዩ በትክክለኛ በእውነትም የኛ ብር ትክክል ነው የወጣ ብዬ ነው የምገምተው ማለት ነው። ለምን በወንድ እኔም እየቆረጥኩ ነበርኩት እኔ መጥቼ አሁን እዚህ ጋር በሚያይሳት ትክክለኛ በወንዱ ማለት ነው። ስራውን ሰርተዋል ማለት ይቻላል ማለት ነው። እዚህ ጋር መጥቼ አሁን ከኛ ጋር በጣም አሳ ያለበት ሀገር ነው መጣሁት። እዚህ ጋር ደግሞ መጥተን ማይችሉትንም እያለማመደን ወደ እኛ አስጠግተን በማህበር ተዳስተን እያሰራን ነው አለ ነው። አሁን መንግስትም ስራ ተፈጥሮናል። እኔ ሰላም ተምላ ስላይ ሆነኩ ስራ ተፈጥሮናል። አሁን ስራ ስላይ ተፈጠረን አሁን በጣም አመሰግናለሁ። እየሰራን ነው እኔ ባወጣሁት ወይም በመዘንኩት በራሴ ኪሎ ማለት ነው ቢያንስ ለሁለት በጃተራ ስለሆነ የምንሰራው ለሁለት 80 ሺ፣ 70 ሺ እንሰራለን። ያው ስንካፈል 40 ሺ፣ 35 ሺ ብር ግድ እናገኛለን ማለት ነው በወር አሁን የዳሴ ግድብ እንደሰራን። አሁን በጣም አመሰግናለሁ። ሁሉ ነገር የሰራን ያሁን በጣም የለወጠን ነው። ተመልካቾቻችን፣ ዜናዎቻችን ቀጥለዋል። በደብረ ብርሃን ከተማ ያሉትን የመስህብ ስፍራዎችን በማስተዋወቅ የገቢ ምንጭ እንዲሆኑ ለማድረግ እየተሰራ መሆኑን የከተማ አስተዳደሩ ባህልና ቱሪዝም ተጠሪ ጽህፈት ቤት አስታውቋል። የመስህብ ሀብቶችን ባላቸው ባህሪ በመለየት የማስተዋወቅ ስራ እየተሰራ ነው ብሏል ጽህፈት ቤቱ። ስንታየው ኃይሉ ተጨማሪ አላት። የደብረ ብርሃን ከተማን የቱሪዝም ማዕከል ለማድረግ እየሰራ መሆኑን የከተማ አስተዳደሩ ባህልና ቱሪዝም ጽህፈት ቤት አስታውቋል። የመጀመሪያው የአጼ ምኒልክ ቤተ መንግስት፣ ዳግማ፣ የጎለጎታ ዋሻ፣ የምኒልክ ምንጭ፣ ጥንታዊ የፈረስ ና የበቅሎ ገበያ እንዲሁም ፈትህ መስጂድን ጨምሮ በርካታ የሚዳሰሱ ና የማይዳሰሱ የቱሪዝም ሀብቶች መለየታቸውን የተናገሩት የጽህፈት ቤቱ ኃላፊ ተክለ ዮሐንስ ኃይለ ጊዮርጊስ ባህላዊ ሁነቶች ሳይበረዙ፣ ታሪካዊ ቅርሶችም ይዘታቸውን ጠብቀው እንዲታደሱ በማድረግ በከተማው የሚገኙ የቱሪዝም ሀብቶችን ለማስተዋወቅ ስራ መጀመራቸውን መጀመራቸውን አንስተዋል። በዚህ ዓመት የቱሪስት መዳረሻው ለማሳደግ በሁሉም ክፍለ ከተማ ያሉትን ሃይማኖታዊ በዓላት በደንብ በማስተዋወቅ የአካባቢውን ባህልና እሴት በሃይማኖታዊ መንገድ እንዴት እንደሚገልጽ በመንገር ሰፊ ስራ የምንሰራ ይሆናል። ሌላኛው ታሪካዊ የቱሪስት መስህብ ነው። በታሪካዊ የቱሪስት መስህብ በከተማችን አሁንም የመካከለኛው የኢትዮጵያ ስልጣኔ መጀመሪያም ስለነበር ብዙ ታሪካዊ የቱሪስት መስህቦች አሉ። ለዚህ የአጼ ዘራይቆ ቤተመንግስትን ማንሳት እንችላለን። ታሪካዊ መስህብም ሃይማኖታዊ ይዘት ያለው መስህብም የሚሆነው ብርሃን የወረደበት ቦታ በከተማችን የመጀመሪያው ሲኒማ አዳራሽ አለ። ይሄ በቅርስነት የተመዘገበ ነው። ታሪካዊ ነው። እሱን ማደስ ማሳምርና ለአገልግሎት ዝግጁ ማድረግ የሚያስፈልግ ይሆናል ማለት ነው። በአካባቢው በባህላዊ በተፈጥሯዊና በታሪካዊ ቅርስነት የተያዙትን የቱሪዝም ሀብቶች የሀገር ውስጥና የውጭ ጎብኚዎች መዳረሻ ለማድረግም ለማህበረሰቡ የግንዛቤ ፈጠራ ስራ በመስራት ቦታዎቹ የገቢ ምንጭ እንዲሆኑ እንደሚሰራም አቶ ተክለ ዮሐንስ ተናግረዋል። በዚህ ዓመት ለዋጭ የሆነ ቅር ተዘጋጅቷል። መንግስት ከላይ እስከታች ትኩረት ሰጥቷል። ቅርሳችንን ለማስተዋወቅ የምንጠቀምበት የመጀመሪያው መንገድ ሚዲያ ነው። በሚዲያ እንደ ተቋም ሌጋል በሆነ መንገድ የተከፈተ የካልቸር ኤንድ ቱሪዝም ገጽ አለን። ከአንድም ሁለት ታሪካዊና በቅርስ ደረጃ ተመዝግበው ያሉ አካባቢዎችን እንደ ኩነት በመመዝገብ የሚያስተዋውቁ ይሆናል ማለት ነው። በተለያየ አጋጣሚ የሚከናወኑ የህዝብ ኩነቶች ላይ ዶክመንተሪ በመስራት ቪዲዮዎችን በማዘጋጀት ለህዝብ ይፋ ማድረግ በቦታው ላይ የመስክ ጉዞ በማድረግ የማስተዋወቅ ስራ እና የሚዲያ ሽፋን እንዲያገኝ በማድረግ ቅርሶቻችን እናስተዋወቃለን ማለት ነው። ወደ ከተማዋ ለሚመጡ እንግዶች በሚያርፉባቸው ቦታዎች ምቾታቸው የተጠበቀ በማድረግ የከተማውን እድገት በቱሪዝም ለመደገፍ የሚያስችል ስራ እንደሚሰራም ጽህፈት ቤት ኃላፊው ተናግረዋል። በቱሪዝም ዘርፍ ከሚሰሩ ዋና ዋና ስራዎች አንዱ አገልግሎት ነው። አገልግሎት አሰራር ማለት የሚመጣ እንግዳ ሆቴል ይቀመጣል ሆቴል ሲቀመጥ ተገቢ ምቹ አልጋ፣ ተገቢ መስተንግዶ፣ ተገቢ ባህላዊ የሆነ ኢንተራክሽን ወይም ግንኙነት መኖር ስላለበት በዛ መሰረት የሚመጣን እንግዳ በአገልግሎት በጥሩ ሁኔታ መያዝ ያስፈልጋል። ቱሪዝም በባህሪው ዘርፈ ብዙ ስለሆነ እንደ ከተማችን ከሆቴሎች ጋር የሚሰራው የአገልግሎት ስታንዳርድ የማረጋገጥ ስራ ከዚህ በኋላ ተጠናክሮ ይቀጥላል ማለት ነው። ማህበረሰቡ ሰላሙን አጽንቶ በማቆየት በቱሪዝም ዘርፉ ዘላቂ ልማት እንዲኖር በማድረግ የቱሪዝም ኢኮኖሚን ማነቃቃት እንደሚጠበቅበትም ተጠቁሟል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። ሰለሞን አሰፊ ያቀርባቸዋል። የሕክምና ኦክስጅን አቅርቦት መሻሻሉ የእናቶችንና ህጻናትን ሞትና ስቃይ በመቀነስ ሂደት ከፍተኛ ሚና አለው ሲሉ የጤና ሚኒስተር ዴታ ዶክተር ደረጀ ድጉማ ተናገሩ። ኦክስጅን በቀዶ ሕክምና በጨቅላ ህጻናትና በአዋቂ ጽኑ ሕክምና አገልግሎት አሰጣጥ ላይ ያለው ሚና ከፍተኛ መሆኑን የጠቆሙት የጤና ሚኒስተር ዴታ ዶክተር ደረጀ ድጉማ ይህንን ታሳቢ ያደረገ የኦክስጅን ማምረቻ ሶስት ከነበረበት ወደ 58 ማሳደግ መቻሉን ተናግረዋል። የህክምና ኦክስጅን አቅርቦት ጥራትና ተደራሽነትን በማሻሻል መከላከል የምንችላቸውን ሞት ልንቀንስ ይገባል ያሉት የጤና ሚኒስቴር ዴታ ወይዘሮ ፍሬ ህይወት አበበ ሲሆኑ የህክምና ኦክስጅንን በተገቢው መንገድ መጠቀምና ቀጣይነት ያለው የኦክስጅን ስርዓትን ለመገንባት ከባለድርሻ አካላት ጋር ብዙ ተወያይተናል ብዙም ይጠበቃል ብለዋል። የዓለም የኦክስጅን ቀን በቅዱስ ጴጥሮስ ሆስፒታል የኦክስጅን ተደራሽነትን በማሻሻል ልንከላከል የምንችለውን ሞት እንቀንሳለን በሚል መሪ ቃል በሀገራችን ለሁለተኛ ጊዜ ሲከበር የቼክ ሪፐብሊክ አምባሳደር ሜሮስላቭ ኮክስን ጨምሮ የጤና ሚኒስቴር ከፍተኛ አመራሮችና የሆስፒታል ኃላፊዎች በተገኙበት ተከብሯል። ዘገባው የጤና ሚኒስቴር ነው። በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ለመማር ያመለከቱ ተማሪዎች የመግቢያ ፈተናቸውን በኦንላይን በ52 የመፈተኛ ማዕከላት እየወሰዱ ይገኛሉ። ትምህርት ሚኒስቴር በሳይንስና ቴክኖሎጂ የበቁ የነገ የዚች ሀገር መሪ መሆን የሚችሉ ዜጎችን ለማፍራት እያስገነባቸው ካሉ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች መካከል አምስቱን በዘንድሮ የትምህርት ዘመን ስራ ለማስጀመር የተለያዩ ዝግጅቶችን እያደረገ እንደሆነ ገልጿል። እነዚህ የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ከሁሉም አካባቢዎች የሚመጡ በርካታ ተማሪዎች የሚማሩባቸው አብሮ መኖርና ማደግን የሚለማመዱባቸውና እየተቀየረ ያለውን የዓለም ሁኔታ ሊሸከሙ የሚችሉ በሁሉም ዘርፍ እውቀትና ክህሎት ያላቸው ተወዳዳሪ ልጆችን ማፍራት የሚያስችሉ ናቸው። በዚህ መነሻም የትምህርት ሚኒስቴር በ2017 የትምህርት ዘመን ስምንተኛ ክፍል ካጠናቀቁ ተማሪዎች መካከል መልምሎ በዘጠነኛ ክፍል ትምህርት ለማስጀመር ባወጣው ማስታወቂያ መሰረት ከመላው ሀገሪቱ የተመዘገቡ ተማሪዎች በ52 የመፈተኛ ማዕከላት ፈተናቸውን በኦንላይን እየወሰዱ እንደሆነ የትምህርት ሚኒስቴር በፌስቡክ ገጹ አስፍሯል። ዘገባው የትምህርት ሚኒስቴር ነው።